ሰላም፣ ሰላም ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት ቦታ። ዛሬ የሆነ ነገር ሀይሚዬ ፖስት አድርጋ በጣም የሆነ በቃ አሌለ ብዙ ነገር እንዳስብ አደረገኝና እሴ ሷው ሼር ፖስት ወዳደረገችው ሊሄድ፣ ሌላው ነገር ደግሞ የሆነ ነገር በጣም የታዘብኩትኝ በግልጥ ጥላቻቸውን አሳይተዋል። እናመሰግናለን በዓይናችሁ እናንተ ማየታችሁ ሊሆን ይችላል። ነገር ግን እኔም እነግራ ምነግራችሁ ይሆናል ማለት ነው። በቅድሚያ ሀይሚ ፖስት ወዳደረገችው ስሄድ ምን ማለት ፈልጋ ነው የሚለውንም አንድ የተረዳሁት ነገር አለ። አንድ አንድ ጊዜ ከተሻገርነው ደግመን አንሻገረውም። ህይወትም ከጊዜ በኋላ ትቀየራለች፣ እንቀየራለን እኛም እና ሁሉም ነገር ያልፋል እንደዛ ነገር ማለት ነው እና ምንድን ነው እዚጋ፣ ሰው በነበረበት ቦታ ላይ አይገኝም። ልባችንም ሊቀየር ይችላል። የሆነ ሰዓት ላይ እንታገስና ሁሉም ነገር እናልፈው እና የሆነ ሰዓት ላይ ደግሞ ጠንካራ ንሆንና ሁሉም ነገር ያልፋል ነው እንደዛ ማለት ነው። አሁን ደግሞ ሀይሚዬ ብዙ ዋጋ ከፍላለች፣ ብዙ ነገር አድርጋለች። ብዙ ብዙ ብዙ ማለት ነው። ሀይሚዬ ያላደረገችው ነገር የለም። እየተሰደበች የብዙ የብዙ ቤት አድምቃለች። ብዙ ሰው ሰፖርት አደርጋለች፣ ብዙ ነገር አደርጋለች። ለሀይሚ ይህ አይገባትም ነበረ። ተውት። እዛ ጋ የማንንም ቤት ያሞቀችውን ለማንንም እዛ ጋ ሰፖርት ያደረገች እሱ ነገር እንዳለ ይሆንና ይህን ሁሉ ነገር እንዳደረገች ብዙዎች እናውቃለን። ጠንካራ እንደሆነች ሴት ሆነን እሷንም የምንሰድባት በጣም ባለጌ ሰዎች አለን። ባለጌ ናችሁ ማለት እንደዛ አይደረግም። ሌላው ነገር የታዘብኩት ነገር ምን መሰላችሁ? የቡርኬን ፎቶ ፕሮፋይል የተጠቀሙ ሰዎች ይችን ጠንፌን ማለት ነው በሙዚቃ እያቆለባበሷት ምናምን፣ አንቺ አንበሳ፣ አንቺ ቆንጆ ምናምን። ቆንጆውን ተዉት፣ አርቲፊሻል ጨምሮ ማንም ድመትም ቆንጆ ልትሆን ትችላለች። ኩል ተተኮላች ኩል ካደረገች ሜይካፕ ካደረገች ቆንጆ ልትሆን ትችላለች። ከሷ አይበለጠ ማለት ነው። ከጠንፌ የበለጠም ለድመት የሆነ ሜካፕ እንሰራላት ሂማን ሄር ብናደርግላት ከጠንፌ የበለጠች ቆንጆ ልትሆን ትችላለች። እናንተ ግን ሸቀጥ ናችሁ። በግልጥ ጥላቻችሁን አሳይታችኋል። ለሀይሚ እንደምትጠሏት በግልጥ አሳይታችኋል። ገባችሁ? ብሩኬንና ሀይሚን ብትወዱ ኖሮ አንድነታቸውን ብትፈልጉ ኖሮ ይችን እከካ ማሮጊት እዛ ጋ እሷን ከፍ አድርጋችሁ ሀይሚን ዝቃ ታደርጉም ነበረ። አያችሁ፣ በግልጥ ሁለቱ ልጆች እንዲለያዩ እንዲጣሉ፣ የሆነ እንዲራራቁ ትፈልጉታላችሁ፣ በግልጥ ማለት ነው። አስተሳሰባችሁን አስተካክሉት። ምናልባት የሀይሚን ወዳጆች እዛ ጋ እናስቀይማለን ብላችሁ ከሆነ በፍጹም ተሳስታችኋል። አይሞቃቸውም፣ አይበርዳቸውም፣ ምንም አይመስላቸውም፣ አይቀየሙም። ሀይሚን ነው ዳይሬክት እያስቀየማችኋት ያላችሁት። ለእነሱ ምንም አይመስላቸውም። እነሱ ሀይሚን መውደዳቸውን እንጂ የሚቀጥሉት የሀይሚ ወዳጆች እናንተ ያንን አደረጋችሁ ብለው ሃይሚን ከሌላ ወንድ ጋራ አምጥተው አይለጥፏትም። ለክብሯ በጣም የሚጨነቁ ስማርት ናቸው፣ ስማርት ናቸው። እንደዚ ዝም ብለው ሃይሚን በሆነ ቦታ ላይ አይነዷትም፣ ከሆነ ሰው ጋራ ወስደው አይለጥፏትም። በጣም ለክብሯ የሚጨነቁላት ናቸው የሃይሚ እህቶች። ይሄንን እየመረራችሁ ዋጡት። እናንተ ግን እያደረጋችሁ ያላችሁት ብሩኬ ወንድሜ የብሩኬ ወንድም የብሩኬ እህቶች፣ በጣም በዛችሁ የብሩኬ እህቶች። የብሩኬ እህት ነኝ ብሩኬ ነኝ ምናምን እያላችሁ እየከፈታችሁ ስም የእሱን ፎቶ እያደረጋችሁ፣ ጠንፌን በቃ ያደረገችው ነገር በጣም ተመችቷችኋል። በጣም ደግሞ እያሞጋሻችኋት ነው። ነገ የምታፍሩበትን ነገር ይሄ ተንከሲስ ነገር አታደርጉ። ለነገሩ እኮ የልብ የልብ የሰጣት ብሩኬ ነው። አው አንድ ሰው ከካሜራ ጀርባም ሆነ ከካሜራ ፊት ፊት በአጠቃላይ ማለት ነው። ለአንድ ሰው ፊት ካልሰጣችሁት የውስጣችሁን ማንነት ካላሳያችሁት ፊት ፊት አይልም እናንተ ላይ። አው እግዚአብሔርን እምለችው አሁን ትናንትና የሽጣን ፌ አንድ ጊዜ ሀብሩን ትነካለ፣ አንድ ጊዜ ልብሱን ታራግፋለች፣ ምናምን ነገር ሸሸት እንኳን አላለም። ዝምን ያላት ኖ፣ ለምን ምን አይተሽ ነው ምናምን እንኳን ብሎ አልጠይቃትም። ዝምን ያላት አንድ ጊዜ ታንሽ ኮረመመዋለች ከሀይሚ ፊት ምን ምን ያላደረገችው ነገር አለ? ይሄ ለምን ይመስላችኋል ካለ ቀረቤታ ነው። ውዶቼ፣ የእናንተ ክብር እናንተ እጅ ላይ ነው ያለው። ለአንድ ሰው አብራችሁ ለምትኖሩት ይሁን ለማንንም ለቀረባችሁት ይሁን ልባችሁን፣ መልካምነታችሁን ገልጣችሁ ካሳያችሁት እናንተን እንደ ሞኝን የሚቆጥራችሁ እንደፈለገ ነው ሊረማመድባችሁ የሚፈልገው። ውዶቼ፣ አንዳንድ ጊዜ እኔ ልቤን ለሰው አሳያለውኝ ልቤን ለሰው አሳያለው ስላችሁ ያኔ ግልጥ ሆነ የምትሆኑበት ነገር አለ የለ። ከዛ እኔን እንደምን ይጠቀሙ ይመስላችሁ? እንደ ሞኝ እንደ ጅል ምናምን አድርገው ነው የሚያስቡኝ። ጅልነት አይደለም የሆነ ለሰው ቅን ሆኖ መገኘት ጅልነት አይደለም። እና ሰውን ከምንሰጠው ቀረቤታ አንጣር ነው በአጭሩ እኛ ላይ ፊጥ ፊጥ ማለት እንትን የሚያበዛው ማለት ነው። ከሰጥ ነው ካለን ቀረቤታ አንጣር ነው። አሁን ሱሴ ይቺ ጠንፌ ከብሩኬ ጋ ክሎዝ ፍሬንድን ምናምናምናም እያለች ስትቀበጣጠር ነበረ ግን ትናንትና ልክ እሷ ፍቅረኛ ነች፣ እንደ ፍቅረኛ ነው አክት ስታረግ የነበረችው። ሀይሚ ደግሞ ዝም ብላ እንደ መንገደኛ ነው ስታይ የነበረችው፣ እንደ መንገደኛ። ብሩኬ አንድ ነገር ነገር በነጠንፊ ፊትስ፣ ሀይሚን ልአክብራት፣ በቃ ሀይሚን ለሀይሚ ቃላት ምረጥላት። እዛ ጋር ንግግር ማለት ነው፣ ምረጥላት፣ ቃል ምረጥላት። አይኖ ሀይሚ ልታስቀይም ትችላለች፣ ከባድ ስህተት ልትሰራ ትችላለች። ነገር ግን የምናፈቅረውን ሰው ስተሰራ ብለን ዝቅ ማድረግ የለብንም። በጭራሽ በጭራሽ። ሊያሳልፍነው ጊዜ ሊይዘን ይገባል። ብዙ የሚጣፍጡ ጊዜያቶችን አሳልፈን ሊሆን ይችላል። ያንን ማሰብ አለብን። ዛሬ ስለተጣላንበት ነገር አይደለም ማየት ያለብን ስላሳለፍነው ነገር ካልክ ብሩኬ ያሳለፍከውን ነገር በደንብ ማሰብ አለብ። ሀይሚም አንችም እንደዛው። ይሄ የቃቃ ጨዋታ ይቅር። በቃ እነዚህ ሁለት ሰዎችን ከህይወታችሁ አስወጡ። ህይወታችሁን አዱ እዚ ጋ ዝች የጥንፌሄን ህይወት ላስተካክል ነው ምናምን፣ ከራስ ይጀምራል። እዚ ጋ መቼ እናንተ ተስማማችሁ? ብሩኬ አንተና ሀይሚ እኮ አልተስማማችሁም። መጀመሪያ እናንተ ተስማሙ፣ ከዛ እሷ ከፍቅረኛዋ ጋር ተስማማ ፍቅር ጠብን ያቅም፣ በንግግር ይፈታል ሁሉንም ነገር። ይህንን ማድረግ ቻሉ ነው ማለት የምንፈልገው።